ይኔ ፍቅር እንዴት እኮ እንደምጣፈች በተለይ ደግሞ ከአንቺ ጋር እንደዚህ አይነት ጊዜ አሳልፍ ሚስቴን እንዴት እንደምደበረኝ ወንድ እኮ ነው የምመስለኝ። ኧረ እባክህ ወንድ ስለምትመስለህ ነው አልፈታትም ብለው የምትይኝ። አልጋ ሲጀመር ነው ያልጋ ላይ ደስ ስለምልህ ነው እንጂ ለትዳር እንደማትፈልገኝ አውቀዋለሁ። እን ቆይ፣ ማነው እንደዚህ አይነት ነገር የሚያሳስብሽ? ባላ ፍቅርሽ፣ ለምን ድብቅ ውስጥ እየተጫወኩ ከአንቺ ጋር ጊዜ ያሳልፋለሁ? ቆይ እሺ፣ ታደምሽ ነው የምትፈታው? እንደ ቀልድ ዛሬ ፈታታለሁ ነገ ፈታታለሁ እያልክ እኮ እድሜ ይሄዳል። መንጊያስ እንጂ እኔ እኮ ሴት ልጅ ነኝ። እድሜ ይሄዳል ይገባኝ የእኔ ፍቅር፣ ግን ደግሞ እስከ ዛሬ ስንት ነገር አሳልፈን አሁን ባለቀ ሳ በባዶ እንድወጣ እንዴ? እንደርሱማ በፍጹም መሆን የለበትም እኮ እኔ እኮ እሱ ነው የምልሽ። ግን ቆይ እሺ እስከ መቼ? በቃ ትንሽ ጊዜ ብቻ ታገሽኝ። ቢያንስ የራሴን ቢዝነስ ከከፈተችልኝ በኋላ ንብረታችንን እኩል ተከፍለን እንድፈታት አደርጋለሁ። እሺ እሞክራለሁ። እሞክራለሁ አይደለም፣ አረጓለሁ ነው ማለት ያለብሽ። ደግሞ ሲያስቢ እንዴት አንደላቄ እንደማኖረሽ ታዲያ፣ ስሱን አስቢ። እስከ ዛሬ እየጠበቅኩ ያለሁት እንጂማ ከመጀመሪያም እንዳይነጣጣ ውስጥ አልገባም ነበር። እኔህን እያወቅሽ እንዴት ታጎርፋለሽ? የኔ ንግስት። ሄሎ፣ የኔ ፍቅር። ወይዬ፣ የት እንዴ? ቤት ነኛ። የት ለሆን ይችላለሁ። ሰዓት እየመጣው ነው እንዴ? ሆስፒታል እንሄዳለን አላልሽም እንዴ? አዎ ሄደን እኮ ተመርምራ ጨረሰች። ምን ነው? አይ በጣም ፈጠናችሁ። ለማንኛውም ደርሰናል መጣን። እሺ በቃቸው። ምንድን ነው? አብጊቷን ይዣት እየመጣው ነው ብላለች። ስለዚህ ቶሎ መውጣት አለብሽ። ይሄ መደባበቅ ስልክ ነው

በዛ ላይ ፀሐይና ሙቀቱ እንደ ትላንትና እንኳን ቢሆን የአይን ብርሃኔን ባላጣ የሆነ ቦታ ጎራ ብዬ ቀዝቀዝ ያለ ነገር ወስድ ነበር። ግን ምን ዋጋ አለው? አይ ማዘር፣ እሱ ያለው እኮ ነው የሚሆነው። ደግሞ እዚህ በደንብ ክትትል ሲደረግሉት ወደ ሙሉ ጤናው ይመለሳሉ። እስኪ ፈጣሪ ያውቃል። እንግዲህ እማዬ፣ አሁን በጣም ደክሞሻል፣ ገብተሽ ረፍት አድርጊ። ና በኋላ እንጨዋወታለን። ይሻላል ብለሽ ነው ልጄ? ነው እሺ ካልሽ በቃ ማየ ከዚህ በኋላ እዚህ ክፍል ለምታርፊ የምትወጁ ይመስለኛል። ሀየኔ ልጅ ምኑን አይቸው አሁን መመርጠው። እንደ ድሮ ቢሆን ከላይ ወደ ታች እያገላበጥኩኝ አቃቂ ራወጣ ነበረ። አሁን አይኔ ማየት አይችል። ተይ እንጂ ማዬ እንደዚ አይባልም። እኔም እኮ ይከፋኛል። በዛ ላይ ደግሞ ዶክተሩ ያለሽን አልሰማሽም? መድኃኒቶችሽን በትክክል ከወሰድሽ በቂ ረፍት ካደረግሽ በአጭር ጊዜ ውስጥ የመዳን ዕድል እንዳለሽ እኮ ነግሮሻል። ተይ እስኪ ልጄ እንደው እንዳይከፋኝ እያባበልሽኝ እንደሆነ አማላቅ ይመስልሻል የኔ ልጅ እኔ እንደው ከዚህ በኋላ አላጊጥ አልዋብ ፈጣሪ እስከሚጠራኝ ድረስ ዝም ብዬ መጠበቅ ነው እንጂ ግን እንደ ግር እሳት ግብግብ የሚያደርግኝ ያንቺን ምትክ ያንቺን ፍሬ ባይኔሳ ላይ እንደዚህ መሆኔ ነው ታዲያ ምን ችግር አለው አንቺ ብቻ ይሻልሽ እንጂ መድኃኒቶችሽን በስነስርዓት ተከታትልሽ ከዳንሽ በኋላ መንታ መንታውን ነው ልጅ የማሳቀፍሽ እስቲ ኔ ልጅ እንዳፍሽ ያድርግልኝ። በቃ ማየ አሁን እረፍት አድርጊ። በኋላ እራት እየበላን እንጫወታል፣ እሺ? ልጅ ቆይ ምን ሆነሽ? ፍቅር እኔ እንጃ፣ በጣም ነው የከፋኝ እማዬ እንደዚህ የሆነ ሳያት አልቻልኩኝም። ያላሰብኩት ዱብዳን የሆነብኝ ከሁለት ቀን በፊት እኮ በስልክ አውርቻታለሁ። ከመቅጽበት ምን ቢፈጠር ነው በሁለት ቀን ውስጥ እንደዚህ የሆነችው? አይዞሽ የኔ ውድ ጠንከር ማለት ነው ያለብሽ። ደግሞ ጠንከረች። ካላጠነከርሻቸው ለሳቸው መጥፎ ነው። ደግሞ ይሄም ያልፋል። የልጅ ልጅና ሳይኝ እያለችኝ ምኞቷን እንኳ ሳልፈጽምላት እንደዚህ በመሆኗ በጣም ነው ያዘንኩት። መውለድ አቅቶን ሳይሆን ለልጃችን ጥሩ ሕይወት ለመስጠት እንደዘገየን ታውቂያለሽ። ደሞ እሳቸው የሚሻላቸው እንጂ ይህን ቤት በልጅ ልጅ ነው የምንሞላላቸው፣ ደስ ነው የሚላቸው። ደግሞ አንድ ነገር ላማክርሽ ነበር። ምንድን ነው? ያው እንደምታያቸው ያለ ሰው እርዳታ እየተንቀሳቀሱ አይደለም። ከጎናቸው አጋዥ ያስፈልጋቸዋል ማለት። እኔም አለሁ፣ ግን በይበልጥ ደግሞ በደንብ የሚከታተላቸው አጋዥ ያስፈልጋቸዋል። በቃ አጋዥ ነገር ብንቀጥርላቸውስ? እሱን እንኳን ማስቤው ነበረ፣ አንተ ሳላማክርህ አይሆንም ብዬ ነው እንጂ። እንዴ ይህ ምን ማስፈቀድ ያስፈልጓል? ባይሆን አነስ ያለችውን መርጠን ማስገባት ነው እንጂ። እንዴ ከእድሜዋ ደግሞ ምን አለክ? አይ እንደሱ እኮ አይደለም። ያው ወጣት ስትሆን እኛም ለማዘር አንሳቀቅም፣ ለማዘርም በደንብ ትሯሯጥና ትላላክላቸዋለች። የኔ ውድ ባል በጣም አሳቢ እኮ ነህ። በቃ አንቺም ረፍት አድርጊ እኔ

ጀንበር ብቅ እንዳለች ነው ብንን ብዬ የነቃት ጀንበር። ምን አልከኝ ልጄ? አይ፣ ከራሴ ጋር ነው ያወራሁት። ግን እንዴት ሳልሆን መጡ። የአይኔን ብርሃን አጣው እንጂ የልቤን ብርሃን አጣው አልኩህ። መንጊ ይባላለሁ። የዚህ ቤት አባወራ ነኝ። ቤቱን ላሳይሽ ና። ትንሽ ረፍት አድርገሽ ስራሽን መጀመር ትችያለሽ። ያው እንደነገርኩሽ በዋናነት ያንቺ ስራ እናቴን የመንከባከብ ነው። ከዛ በኋላ ያለው ስራ ቀስ እያለ የሚመጣ ነገር ነው። እሽት ጥሩ ምርጫ አለሽ። ሚስቴ ማለት ማለቴ ቀልጣፋ ናት። ማዘርም በደንብ ተከታትላ ትንከባከባለች። ለዛም ቆንጆ አድርጋ ለማለት ፈልጌ ነው። እሱም በሂደት የምናየው ይሆናል። ቤቱ ስራ ነው። በቃ ለማሚ ቁርስ ከሰጠሻ በኋላ ልክ ስምንት ሰዓት ሲሆን እመላለሳለሁ። ሳረሽ ጫሽ። እሺ ትዬ፣ ግር የሚልሽ ነገር ካለ ደውይልኝ። በቃ ሰላም ዋሉ ልጄ። ምን ነው እህል እንኳን አፍሽ ያድርገሽ። አትሄጂም እንዴ? እስኪ በቁምሽ እንኳን አንድ ሁለት ጎረስ ጎረስ አድርገሽ ይጂ፣ በባዶ ሆድ እኮ ጥሩ አይደለም። ስራ ረፍዶብኛል፣ ባይሆን ቶሎ ጨርሼ በጊዜ እመጣለሁ። ኧረ እንደው በቁምሽ እንኳን አንድ ሁለት ጎረስ አድርጊ፣ እባክሽን ልጄ። ችግር የለውም፣ አንደኛኝ ተረጋግቼ በላይ ይሻለኛል። ሰላም አሉ። በቃ እሺ፣ ሰላም ወይ። እግዚአብሔር ከአንቺ ቀ አድእንግ እኔ እኮ ምንም አልፈለኩም። ስም ብዬሽ እያየሁሽ ነበርድእጠፎ አረ ምንም የለም ግን ሰው ነግሮሽ አያውቅም ውብ እንደሆንሽ ነዋ። በእውነት እንዳንች ነለች ግን እንደዚህ አይነት ስራ በመስራቷ ያሳዝናል። ምን ላድርግ ብለው ነው ጋሼ። ኑሮ ነው አልሞላልሽ ቢለኝ ነው እንጂ እኔ ሲሄን ስራ መስመር እጮና ነው የምሰራው። አይዞሽ፣ ተስፋ መቁረጥማ የለበሽም። አንቺ እኮ ገና ልጅ ነሽ፣ ለዛውም ቆንጆ ልጅ። ምንም ነገር መሆን ብፈልጊ፣ የመሆን በቂ ጊዜ አለሽ። በዛ ላይ እኔ የወንድምሽ ነኝ። እንደ ወንድምሽ የምፈልጊውን ጠይቂ፣ እኔም እንከባከብሻለሁ። የእውነቱት ነው ጋሼ? አዎ፣ እንደውም እንደምፈልጊ ነቢያል። እኔማ ከአገሬ ስወጣ ተምሬ የቤተሰብን ህይወት ለመቀየር ነበር ከተማ ስመጣ ግን እንዳሰብኩት አልሆነም። ነገሮች እንዳለ ተገላብጦ ነው የጠበቁኝ። ብር እንደ ቅጠል እንደሚታፈስ ነበር የማውቀው። አይ ልጅነት። ታዲያ ይሄ እኮ ቀላል ነገር ነው። ሁኔታዎቹን እናመቻችን እና ትምህርትሽን ትማሪያለሽ። ገንዘብ ማፈሱን ደግሞ ቀስ ብለሽ ትደርሽበታለሽ። በጣም አመሰግናለሁ ጋሼ። አይዞሽም፣ እንዱ እንደምሽኝ የምፈልጊው ነገር ሁሉ ጠይቂ። እሺ ጋሼ። ታዲያ ይህን ጋሼ ማዘር ምን ሊሰሩ መጥተው ነው? የምሰጡት ነገር አለ። ውሃ ጠምቶኝ ነው የመጣሁት። ልጄ እስኪ ውሃ ስጭኝ።

ይቅርታ አድርጊልኝ የኔ ፍቅር። እቺ ጨቅጫቃ ሚስቴ እኮ በነገር ይዘኝ ነው እንጂ አንቺን በምን አንጀት ነው የምረሳሽ? ቀጥ ብለሽ ወደ እኔ ነኝ እንጂ አንቺን እኮ ነው የምጠብቀው። እንደሱ ብቻ ነው የምትይኝ። እኔ የማፈቅርሻለሁ ፍቅር አምሳል፣ አቤት ና ያላልኩሽ ወተሽ፣ ነፋስ ተቀበይ። በቃ አረ፣ ለማዘር እኮ አሁን መድኃኒት መስጫ ሰዓቴ ይደርሷል። በዛ ላይ የቤቱን ስራ ማ ሰራው ነው? እትዬ ከመጣሽ ትቆጣኛለች። ይቅርብኛ። አምሳል፣ የቤቱ አባወራ እኮ እኔ ነኝ። የማዘርን መድኃኒት ከሆነ ደግሞ እኔ እሰጣቸዋለሁ። ስለሌለው ነገር አታስቢ። ማንም አንቺን አይናገረሽም። ግን እኮ ግን የሚባል ነገር የለም። በቃ ልብሽን ቀይሪ ሂጅ። ፍቅር ይደረግልኝ እኔ ፍቅር አሁን ደስተኛ አርጌሽ ሁሉንም ነገር እንድረሹ ነው ማረች አይ የስራ ባልደረቤ ነው ታካልኝ ይባላል ያው ብዙ ስሬን እቤት ስለምሰራ ለማገዝ ነው የመጣው አይደል ተካልኝ አዎ እውነት ነው ታዲያ ምን ነው በር ላይ ገተርከው ወደ ውስጥ አገቡ እሺ መኝታ ቤት ገብተን በደንብ እንጫወታለን ሴት ልጅ ነኝ። ሳላገባ ሳልወልድ ለቤተሰቦቼ የወግ ማድረግ ሳላሳያቸው እንዲቆሜ መቅረት አልፈልግም። ይገባኛል። ይሄኔ ወደ ለተሻለ ሕይወት ብለን እኮ ይህን ሁሉ መስዋዕት የምንከፍለው እሱማ ልክ ነው። እኔ ስለ ወደፊት ሕይወታችን ብያለሁ። እንደ ሌላ ሴት ፈስተኛ አንቸት ሄድብን እያለ አይቼ እንዳላየ መሆኑ እኮ። ታዲያ ይህን ሁሉ ነገር ታግሰን አሁን ባለቀ ሰዓት እምነታችንና ትዕግስታችንን ማጣት አለብን። ግን ደግሞ ነገሮች ከአቅሜ በላይ የሆኑ ተስፋ ዬም ተመናምኑ እያለቀ እኮ ነው አደርግልሻለሁ ያልከኝ ሁሉ ከጊዜ ወደ ጊዜ እንደ ጉምተን ነው እየጠፉ ይመስለኛል ብቻ ነኝ እንጂ ታውቂያለሽ እማፈቅረው አንቺን ነው ደግሞም አግብቼ ልጆ ልጄ መኖር የምፈልገው ከአንቺ ጋር ብቻ ነው አሁንም ለወደፊት ህይወታችን ትንሽ መታገስ አለብን ከዛ በኋላ እንጋባ ልትለኝ ነው አይደል በትክክል ግን ደግሞ ያንን ለማድረግ የአንቺ ታጋሽነት ያስፈልገኛል እሺ ፍቅር እሺ ታዲ

ሰላም። ለዚ መንግስቱ፣ ምን እያደረግክ ይመስልሃል? ቆይ ምን አጠፋዊ? ውይ ደግሞ ምን አደረግኩ ትላለህ እንዴ! አምሳሌ ለምድረው እንድትወጣ የፈቀድክላት? ውይ ውይ፣ እንደሱ እኮ አይደለም። ገና መምጣቷ ነው። ስራም ብዙ የላትም። ወታ አየር ትቀበል ብዬ ነው። አሁን ይህ ያስቆጣል? አዎ ያስቆጣል። እኔ ያመጣኋት እናቴ እንድጠብቅልኝ እንጂ የትም እንድትንሸራሸር ነው እንዴ? ኧረ ቀለል አርጌው። ምኑ እነማቀለው መድኃኒቷን እኮ አሏጥችም በምንድን ልትገላይ ነው እንዴ? ቋ አንተ የምትፈልገው? አረ እንደሱ አይደለም። ዝም በል! ድሮም ቤት እየዋልክ ኩሽና ለኩሽና ከማለት ውጪ ምን ታውቃለህ? ወጥተህ እንደ ወንድ ስራ ስራ እምቢ ቁጭ ብለህ ጊዜ የእኔም ብር ትበላለክ። አምሳል ማዘርም መኝታ ቤታቸው አድርጊያቸው። አንቺም እዛው አረፍበይ። ምንም አልተፈጠረም። እንዲሁ አንቺን ላወራሽ ፈልጌ ነው የመጣሁት። እኔ ምን ሊያወሩኝ ነው? አንተ ተው። እንትያ ያላልኩሽም። ይልቅ አሁን ቅድም ለተፈጠሩ ይቅርታ ልጠይቅሽ ነው የመጣሁት። በጣም ይቅርታ። እኔ አንቺን እንድትዝናኚ ብዬ ነበር ውጭ ያልኩሽ ግን ያሰብኩት ነገር ሁሉ አልሆነም። አንተማ እኮ ክፉ አስበ እንዳልሆነ ገብቶኛል ብቶኛል። እንደውም እኔ በጣም አመሰግናለሁ። በእርግጥ በጣም ብዙ ቤት ሰርቻለሁ ግን እንዳንተ መልካም ሰው አጋጥሞኛ ያላቅ። የምር በጣም ነው የማመሰግነው። አያም፣ ምን አረግኩልሽ እና ነው። እንደውም ብችል ከዚህ በላይ ባረግልሽ ደስ ይለኛል። እርግጠኛ ነኝ ደግሞ አንድ ቀን በደንብ አስደስትሻለሁ። አረ አይገባም ጋሼ፣ እስካሁን ያሳዩኝ መልካምነት ለራሱ ካቅም በላይ ነው። የምር በጣም ነው የማመሰግነው። ምንም አይደለ። እንደው ድፍረት ካልሆነብኝ አንድ ነገር ልጠይቅ? ምን ችግር አለው? የፈለግሽውን ነገር ጠይቅኝ። ቆይ ለምንድን ነው እንደዚህ በጣም ጥሩ ይሆንክልኝ? ድሮ አንቺን የምትመሰደት ነበረች። የትም ብንሄድ አንለያይም። እኔ ካለው እሷ አለች እሷ ካለች ደግሞ እኔ አለሁ። በቃ እንደዚህ ነበር አስተዳደጋችን። ታዲያ ምን ተፈጠረ ማለት አሁን እህት የት ናት? አሁን እንኳን እህት የለችም ሞታለች። ውይ በጣም ነው የማዝነው። እህቴን በጣም ነበር ምወዳት፣ ግን ምን ዋጋ አለው? ሞት ነጠቀኝ። ደግሞ ሁሉ ነገሯ ቁርጥ አንቺን ነበር የሚመስለው እና በቃ ዝም ብለሽ ታሳዝኘኛለሽ። ለዛ ነው መሰለኝ ዝም ብዬ የቀረብኩሽ። ብቻ ግን ቅድም ለተፈጠረው በጣም ይቅርታ። ኧረ አይገባም። ካሁን በኋላ እኔ እንዴት ማሰብ ትችላለህ? ለክፍ አረ፣ ይቻላል መንግስቱ። በገዛ ቤቴ ከገረድ ጋር ትማግጥብኛለህ? አንተ ልክስክስ

ቅድም ለተፈጠረው ነገር በጣም ይቅርታ። ምንም ማድረግ አልቻልኩም ነበር፣ ስለባት እየቀድማ ገብታለች። ከዛ በጣም ስለደነገጥኩ ምንም የተናገርኩትን አላውቅም። ማሸት ደሞ አልቻልኩም፣ ከተናገርኩ በኋላ ግን በጣም የጸት ችግር የለውም አምሳል፣ አትጨነቂ። የእሷን ጸባይ እንደሆነ አንድ ይለምጃዋለሁ፣ አትጨነቂ በቃ ማለት። ሁሌ እንደዚህ ነው የምትጨቃጨቁት በየቀኑ አሁንም ጨራሽ ስገባ ምን ትለኝ ይሆን እያልኩ በሰቀቀም ማበዴ ነው ቆይ ለምን ልጆች አትወልዱም ይኸው መውለዳችሁ በጣም አዝናለሁ ይቅርታ ቆይ እሺ ይህን ሁሉ ነገር ችዬ በመኖሬ መሰደብና መንቋሸሽ ነበረብኝ አረ በፍጹም እህ ብሎ ችግር ለመስማት እንኳን ፈቃደኛ የሆነ ሰው የለም አንድ ዘመድ ወዳጅ እንኳን የለኝም የኔን ችግር ለመስማት ፈቃደኛ የሆነ አይዞህ ከዚህ በኋላ እኔ እንደ ቤተሰብ ልተይኝ ትችላለህ ይሁን ነው አዎ የፈለከውን ነገር ልታማክረኝ ትችላለን በጣም አመሰግናለሁ ይሄ ለእኔ ምን ማለት እንደሆነ ስለማታውቂ ነው ልቀፍሽ ማዘር ምን ሊሰሩ መጡ የምሰጠት ነገር አለ ኧረ እኔስ ምንም አልፈለግኩም ድምፅ የሰማው መስሎኝ ነው መንግስቱ እዚህ ነው አይደል አዎ ማዘር እዚህ ነኝ ውሃ ልጠጣ መጥቼ ነው ጥሩ፣ በሉ ደህና ደሩ። ደህና ደሩ ልጄ። ዛሬ ስንት ሰዓት ነው ከስራ ወጥተህ መጪው? ዛሬ ብዙ ኦርደር ነው ያለብኝ። በጊዜ እንኳን መጨረስ አይመስለኝም። ምን ነው ፈለግሽኝ? አዎ ሁሉም በተሰበሰቡበት ልነግርሽ የምፈልገው ነገር አለ። ምን ነው እማዬ? የተፈጠረ ነገር አለ እንዴ? እኔ እንጃ፣ ሰሞኑን ምንም ደስ እያለኝ አይደለም። ግን እንደ ቤተሰብ ተሰባስበን ብናወራ ጥሩ ነው። ወዴት ነው? ሽንት ቤት ሄሌን፣ ይፍቅር በቃ አንተን ካልደወልኩ አልደውልም አይደል? አሁን ስላልተመቸ ነው። ትንሽ ቆይቼ እደውልሻለሁ። አልፈልግም። አሁኑ እንድታውራኝ ነው የምፈልገው። ውዴ እባክሽ ተረጀኝ፣ አንዴ እዚህ ያለውን ነገር ልጨርስና እደውልሻለሁ። ትሰማኛለህ መንግስቱ? ዛሬውኑ እንድታገኘኝ ነው የምፈልገው፣ አለበለዚያ ቤት ድረስ ነው የምመጣለን። እሺ አገኝሻለሁ። አስር ደቂቃ ሰጥቼ አለሁ። ቶሎ ደውል እሺ? እደውላለሁ። ሰባት ያወራ ነው የሰሙ ይመስልሃል? እሱን እኔ በምን አውቃለሁ? ቀርሚሻ አየሻችሁ እኮ አንቺ ነሽ ግራ ቢገባኝ እኮ ነው። ድንገት ያወራ ነውን ከሰሙ ብዬ እኮ ነው። ምን ነው እንዴ በጣም አስጨነቁን ኮ ወይ ካልሆን ሆስፒታል እንሰዶት እንደሱ እንኳን አይመስለኝም? ታዲያ ምንድን ነው እዚህ ቤት ከመጣው ጀምሮ ብዙ ነገር እያስተዋልኩኝ ነበር ብዙ ጊዜ ላለመናገርም ወስኜ ነበር አሁን ግን መናገር እንዳለብኝ አወቅኩ ሂዌ መንጌ ዝም ብላችሁ አድምጡኝ ዛሬ ለተዳራችሁ የሚጠቅማችሁን ነገር ነው የምነግራችሁ